ትምህርት ከንቲባ ሲሰሩ እንደ ቡልዶዘር ይሰራሉ፣ ይታትራሉ። እስከ ሌሊት እስከ ስምንት ሰዓት ይሮጣሉ። አዳነች እንደ ስሙ አዳነችው። ብዙ ጉድ የአዲስ አበባ መቀነት አዝሏል። ጊዜና ሁኔታ ሲመጭ ታሪክ የሚመሰክርላት በጣም በርካታ ስራዎችን ሰርታለች። ፖለቲካ ነው እንትን ልትል ነው ምናምን። እሰይ ደግ አደረገች። ለፖለቲካውም ይሄን ማድረግ አልቻላችሁም። ለፖለቲካውም አዛውንት ስታስለቅሱ፣ አካል ጉዳተኛ ስታስበርክኩና ስታስነቡ አየናችሁ እንጂ ይህን ሳደርጉ አላየን። እኔ አንድ መታወቂያ አጥቼ በየክፍለ ከተማው የምንከራተት ኢትዮጵያ ይነኝ ልክ እንዳንተ አንድ መታወቂያ፣ ሌላውን ተው አንድ መታወቂያ አጥቼ፣ ቢበዛ በሚቀጥሉት ስድስት ወራት በጋራ ሪባን እንቆርጣለን። አብይ አንድ ጉዳይ ነግሮኛል። እኔ አንድ ጉዳይ አውርቶኛል። ዐብይ አህመድ የሚባል አስማተኛ ሸጠ የተባለውን ግድብ ደጋግሞ ገዛ። አሁንም ከግብፅ ወንድሞቻችን ጋር በውይይት ይበልጥ አብረን መስራት መደጋገፍ እንዳለብን እናምናለን። ከግብፃውያኑ ተንታኞች በላይ ያስጨንቁን ኢትዮጵያውያኑ ግብፃውያኖች ናቸው። መለስ ዜናዊን ጀመረ ብለህ ያጨበጨብክበትን እጅ ዐብይ አህመድ ሊጨርሰው ነው ሲል መናገር ከከበደ ጤና እንታየው። የከፋ የጤና ችግር አለብ። ከእውቀት ተጣልታችኋል። ከማሰብ ተራርቃችኋል። ከስራ ተኳርፏችኋል። በጎፈንዴ በሚገኝ ገንዘብ ጫካ ቁጭ ብሎ ሀገር ማተራመስ ነው ስራችሁ። ያ ሁሉም ሆኖ ግን አብይን አላስቆማም፣ የእናንተ የሞኝ ትግል፣ የእናንተ የድንቁርና መንገድ በእናንተ የንዘን ጭቦጭ ቴክኒክና ታክቲክ ባይኖርበት የሚያሳካውን ሳስበው፣ ሰላም ጤና ይስጥልን። ውድ የዮሐንስ ኮርነር ቤተሰቦች፣ እንዴት አላችሁ? እንደምንስንበታችሁ አላችሁ ወይ? ይህ የዮሐንስ ኮርነር ዕለታዊ ትንታኔ ገጻችን ነው። ዛሬም ዛግም ተመልሰን መትናል። ዛሬም በርከት ያሉ ጉዳዮችን የምንዳስስ ይሆናል። በርከት ባሉ ጉዳዮች ላይ የምንነጋገርም ነው የሚሆነው። ዮሐንስ ኮርነር ላይክ ሼር ሰብስክራይብ ማድረጋችሁ እንዳይረሳ። ላልሰማ አሰሙ፣ ላልደረሳ አዳርሱ። የጨለማውን ስራ ማሸነፍ እንድንችል፣ የጨለማውን ንግድ ማሸነፍ እንድንችል፣ ብርሃናማ ሃሳባችን ተደራሽ እንዲሆን፣ እናንተ ውድ ኢትዮጵያውያን እገዛችሁ ያስፈልገናል። ላይክ ሼር ሰብስክራይብ እያደረጋችሁ እንድታግዙ እንጠይቃለን። የበለጠ እንድንሰፋ አሁንም ይህ እገዛችሁ አይለየን። እስካሁን ነው የሚያደረጋችሁት ያላችሁት ጉዳይ በጣም ደስ የሚል ነው። ዛሬ በርከት ባሉ ጉዳዮች ላይ የምንነጋገር እንደ ወዳጅ የምናወጋ ሀሳብ እየሰጠን ሀሳብ የምንለዋወጥበት ሜዳችን ነው። በርከት ባሉ ጉዳዮች ላይ እንነጋገራለን። ታላቅ የምስራች ከፍ ያለ ድል እናወራለን። ከፍ ያለ አሸናፊነታችንን እናወራለን። ያረጋግጥነውን ያጸናነውን ደማቅ እውነት እናወራለን። አብይ አሕመድ ታሪክ ሰርቷል። ለጠላት ጆሮ የሚሰቀጥጥ ለወዳጅ ልብ ለኢትዮጵያ ጠላቶች ልብ የሚያርበደብድ ለኢትዮጵያ ሰንኮፎች ሀሳባቸውን የሚበታትን ለኢትዮጵያ አጋሮች እፎይታን የሚሰጥ ለኢትዮጵያ ውድ ልጆች እግራቸውን ዘርግተው እንዲተኙ ሊያደርግ የሚችል እፎይ የሚያሰኝ ሆነልን። እሰይ ተሳካልን፣ አበጀን የሚያስብል ደማቅ ድል ተመዝግቧል። ተሸጠ የተባለው ግድብ ተደጋግሞ ተገዝቷል። አብይ አሕመድ ታሪክ ሰርቷል። ታሪክ ሊያደርጉት በሚጥሩት መሃል ታሪክ አርገው ሊያስቀሩት በሚያስቡት መሃል ታሪኩን ሊያቆሽሹበት በሚታገሉት መሃል ቆመ፣ ደማቅ ታሪክ ጽፏል። ኢትዮጵያውያን የዘመናቸውን አድዋና ገድል ጥቂት ጊዜያቶች ውስጥ እንደሚያረጋግጡም አብስሯል። እሱን እንመለከተዋለን። የከንቲባ አዳነች አበቤን አስገራሚ ተግባርም እናነሳለን እናነሳለን። በስፋት የትላንቱን የፓርላማ ውሎ ላይ ቆየት እንልበታለን። ግን ከዛ በፊት የከንቲባዋን አስገራሚ ድርጊት እናውጋ እስቲ፣ የከንቲባዋን ድንቅ ተግባር እናውራ። ክብርት ከንቲባ አዳነች አበቤ እንደ ሰው ከሚንቀሳቀሱ ነዋሪዎቻቸው፣ ከሚነኳቸው እና ከሚዳስሷቸው ዜጎች ሊያገኟቸው ከሚችሏቸው ሰው ሁን አብይ አሕመድ የሚለው ሰው ሁን የሚለው አይነት እንትን አላል እሱን መንገድ ከተከተሉ ጥቂት ከሚባሉ የብልጽግና ጉምቱ ባለስልጣናት መካከል አንዷ ናቸው። ክብርት ከንቲባ በየጊዜው ሰው ሰው የሚሸት ድርጊትን ይፈጽማሉ። ከዚህ በፊት ያነሳሁላችሁ የሰዎችን ቅሬታ በሚዲያ ሰምተው ደውለው እንዴት ይሁን ብለው ችግሩን የፈቱልኝ ጊዜ ወደ እናንተ ማድረሴ የሚዘነጋ አይደለም። አሁንም አንድ ድርጊትን ፈጽመዋል። እስቲ ቪዲዮን እንመልከተው። እንግዲህ ቪዲዮ እንዳያችሁት ነው፣ እንደ ሰው ልብ ያሞቃል። ከንቲባዋ እንደ ጎበዝ ባለሥልጣን፣ እንደ ጎበዝ ሹመኛ ሰርተው ሲያሰሩ አይተናቸዋል። እንደ ሰው ደግሞ እንዲህ ሲሆኑ አይተናቸዋል። እንደ እናት ሕፃናትን ሲያቅፉ ተመልክተናቸዋል። እንደ አጋር ከአቅመ ደካማ ጎኖች ጎን ሲገኙ በአይናችን በብረቱ አይተናል። ደግሞ አሁን ልክ እንደዚህ ልብን የሚያሞቅ ስራ በጦሙ በረመዳን ወቅት ሲያደርጉ ተመለከትናቸው። ይሄ ፖለቲካ አይደለም። ይሄ ያየ የሚመሰክረው ይሄ ህሊና ያለው ሁሉ ጎሽ፣ እሰይ ይበል የሚለው ጉዳይ ነው። እናውቀዋለን ትላንትናና ከትላንት በስቲያ የኖርንበትን የፖለቲካ ባህል እናውቀዋለን፣ ባለስልጣናቶቻችን ከኛ ያላቸውን ርቀት። ክብርት ከንቲባ ሲሰሩ እንደ ቡልዶዘር ይሰራሉ፣ ይታትራሉ፣ እስከሌሊት እስከ ስምንት ሰዓት ይሮጣሉ። ደግሞ ልክ እንደዚህ ሰው ሰው የሚሸት ድርጊት በዚህ ምስል እናትነት አይተናል። በዚህ ምስል አለሁ ባይነትን አይተናል። በዚህ ምስል ብዙ ነገሮችን አይተናል። አዳነች እንደ ስሙ አዳነችው። ብዙ ጉድ የአዲስ አበባ መቀነት አዝሏል። ጊዜና ሁኔታ ሲመጭ ታሪክ የሚመሰክርላት በጣም በርካታ ስራዎችን ሰርታለች፣ ፈለክም አልፈለክም እና ክብርት ከንቲባ በዚህ ስራቸው እጅጉን አኩርተውናል። ይበል የሚያሰኝ ነው። ሃይማኖተኞቹ በሃይማኖት አጥር ታጥረው ድንጋይ በሚወራወሩበት በዚህ ጊዜ ሃይማኖት ሳይከልላት ገደብ ሳይገልላት ፖለቲካ ልታደረገው እንዳትሞክር፣ ይህን ፖለቲካ ነው እንትን ልትል ነው ምናምን፣ እሰይ ደግ አደረገች። ለፖለቲካውም ይሄን ማድረግ አልቻላችሁም ለፖለቲካውም አዛውንት ስታስለቅሱ አካል ጉዳተኛ ስታስበረክኩና ስታስነቡ አየናችሁ እንጂ ይህን ሳደርጉ አላየንም። እና ክብርት ከንቲባ እጅግ አርገን እናመሰግናለን። ሳየው ቪዲዮን ልቤን ስላሞቀው ነው። ሰው ሁኑ፣ ሰው ሽተቱ፣ ውረዱ፣ ዜጋችሁ ይንካችሁ። እስኪና ዝቅበል ውለድ ወደ መሬት ብሎ እንደዘፈነው ዘፋኝ ውረዱ። እና ክብርት ከንቲባዋ እጅግ አርገን እናመሰግናለን። አሁን ይህ ሲባል እዚህ እንዴት ስለሆነ ነው እንደዛ ስለሆነ ትላለን፣ ምንም ስለሆነ አይደለም እንዲህ አድርጋለት ነው እንዲህ ምንም ሰው ስለሆንኩ ነው የምናገረው። እኔ አንድ መታወቂያ አጥቼ በየክፍለ ከተማው የምንከራተት ኢትዮጵያ ነኝ። ልክ እንዳንተ አንድ መታወቂያ፣ ሌላ ንተ አንድ መታወቂያ አጥቼ ፍዴን እያዩ ያለው ሰው ነኝ። አንድ መታወቂያ ለምንም ምንም ልትለኝ አትችልም። ግን ይሄ የራስ ጉዳይ አይደለም። በቃ ሰው ሟሽ የሆነ ሰው ነው። እና ክብርት ከንቲባ እጅግ አድርገን እናመሰግናለን። እንዲህ ሰው ሰው የሚሸት ስራ ስናይ ደስ የሚል ነው። ሰው ሁኑ። በስራ የሚገለጥ ጉብዝና በጊዜ የሚገለጥ ሰውነት በድርጊት የሚገለጥን እናትነት አሳይተሻልና ቴንክዩ ክብርት ከንቲባ ማለት እፈልጋለሁ። ወደ ዛሬው ርዕሰ ጉዳይ ያልፋለሁ። ትናንትና የፓርላማ ጉባኤ ነበረ። ከፓርላማው ውሎ በኋላ ብዙዎችን እያነጋገረ የነበረው የደሳለኝ ጫኔና የጠቅላይ ሚኒስትር አብይ አሕመድ ጉዳይ ነው። ዶክተር ናቸው። ይቅርታ ለስም አጠራሩ ዶክተር ደሳለኝ ጫኔ ፓርላማ መሀል ጥያቄ ጠይቀዋል። ስለ ቄሰ ሞገሴም አንስተዋል። እኔ ለዶክተር ደሳለኝ ጫኔ አንድ ነገር ላለው ጥያቄዎቻቸውን ከማንሳቴ በፊት አቃቢቷ በጎሰጎሱ ቄሰ ገበዙ አገሱ ባዘዌ ምን ለማለት እንደፈለጉ ላልገባችሁ ሰዎች ቄስ ሞገሴ ማለት የፊት አውራሪ መሸሻ ነፍሰ አባት ናቸው። እና ፊት አውራሪ መሸሻን እንደ ነፍስ አባት ከመገሰስ ይልቅ ሁልጊዜ ሲያጁ አክሙ የሚውሉ ሰው ናቸውና፣ አሁን አብይ አሕመድን እንደዛ ናችሁ ወይ ለማለት ነው። እንደዛ ነው ት ነው። እና ዶክተር አብይ እዚህ ማን የለም አውሉ፣ ፊት አውራሪ መሸሻ የለም። ሰስሏል ሰውዬው እኮ ይመቸው። በጣም ነው ፈገግ ያሰኘኝ፣ ያልጠበቅኩት ምላሽ ነው። እና ግን ብዙዎች በዛ ነው ሲነጋገሩ የነበረው። ለኔ ጉዳይ እሱ አይደለም። አብይ አንድ ጉዳይ ነግሮኛል። ለኔ አንድ ጉዳይ አውርቶኛል አንድ ምስጢር ሹክ ብሎኛል። ምን አለኝ? ሁላችንም ነው የሰማነው። በስድስት ወር ውስጥ የዳሴን ሪቫን ይቆርጣለዋል። ቢበዛ በሚቀጥሉት ስድስት ወራት በጋራ ሪቫን እንቆርጣለን። ይሄ ከደሳለኝ ጫኔ ለቅሶም ከከፋኝ አወረደኝ ሳቅም የሚልቅ ደማቅ ግድል ደማቅ ከፓርላማው ውሎ ሁሉ ከሰማቸው አለቀ ደቀቀ ሸጥ የተባለውን ግድብ አብይ ገዝቶት መጣ። ያ ሁሉም ሟርት ተነነ። ብዙ ጊዜ እንዳልኩት በርካታ ችግሮቻችን የሚመነጩት ከአባይና ከቀይ ባህር ነው። የአባይን ጉዳይ ከፈታን ሌላው ሁዳው ገብስ ነው። በጣም በርካታ ጫናዎችን ይቀንስልናል። ግብፃውያን ተንታኞች ሲሉት የነበረው ያመኑት ጉዳይ ነበር። ኢትዮጵያውያን ግብፃውያኖች ናቸው ማመን ያልፈለጉት። አሁንም ከግብፅ ወንድሞቻችን ጋር በውይይት ይበልጥ አብረን መስራት መደጋገፍ እንዳለብን እናምናለን። ከግብፃውያኑ ተንታኞች በላይ ያስጨነቁን ኢትዮጵያውያኑ ግብፃውያኖች ናቸው። ግብፃውያኑ ተንታኞችማ አመኑት እኮ አቢ ሊጨርሰው ነው ሲሲ አስበልቶናል። ምንድን ነው የሚለን? ይሄ ሰውዬ የሲሲ ነገር ለቅሶ ብቻ ነው፣ እንባ ብቻ ነው። አብይ ነው አድርጎታል ሲሉን ነበር። አብይ አሕመድ የሚባል አስማተኛ ሸጠ የተባለውን ግድብ ደጋግሞ ገዛ። ህዳሴ የአፍሪካ ኩራት ነው። ህዳሴ ለመላው አፍሪካ መቻለን ያሳየንበት ነው። ህዳሴ ስህተትን ያረምንበት ነው። ህዳሴ በውስጣችን ያለው ውድቀት ጨክነን ወስነን ያረምንበት ነው። 74 ቢሊዮን ሜትሪክ ውሃ የያዝንበት ነው። ከፍተኛ ኢነርጂ የምናመርትበት ነው። አፍሪካውያን ብድር ቢከለከሉ፣ አፍሪካውያን ዲፕሎማቲክ ጫና ቢደረግባቸው፣ የራሳቸውን ሀብት በገዛ ዜጎቻቸው ማልማትና መቀየር እንደሚችሉ በተግባር የሚያስተምር ስራ ነው። ይህን ሁሉ ተአምር የሰራው ይህን ሁሉ ድርጊት የፈጸመው ህዳሴን በስድስት ወር ውስጥ መርቆ አለው ያለን ግን 80 ሚሊዮን ብር ይቀራል አለ ከሚል የሀሰት ፕሮፓጋንዳ ከተደረገ ከተዘመተበት ከጥቂት ጊዜ በኋላ ነው። መለስ መለስ ዜናዊን ጀመረ ብለህ ያጨበጨብክበትን እጅ አብይ አሕመድ ሊጨርሰው ነው ሲል መናገር ከከበደ፣ ጤና እንታየው፣ የከፋ የጤና ችግር አለብህ። እንደ ደሳለኝ አይነት ሰዎች አላችሁ። አቃቢቷ በጎሰጎሱ፣ ቄሰገበዙ ገሶ አይነት ሰዎች። ይሄ ለእኛ እጅግ ትልቅ ድል ነው። በዚህ መደሰት እንዴት ይከብዳል? ኢትዮጵያ ትላንትና እኮ በጣም በርካታ ከቡና ምርት ጋር፣ ከኢንዱስትሪ ጋር፣ ከሲቪል ሴክተሩ ጋር የተያያዘ ታላላቅ የምስራቾችን ሰምተናል። ስለ ህዳሴ ከስድስት ወር በኋላ መመረቅ ስለ ዋናው የሰከላው ምንጭ ጉዳይ መታሰር ቅኔ መፈታት የተነገረ። አንተ ምንድን ነው የምታወራልኝ? አራት ኪሎ እንገባለን ስለሚል የሞኝ ለቅሶ፣ የሞኝ ለቅሶ መልሶ መልሶ አሉ። ምንድን ነው የሚባለው? ይሄ ለሆያውዬ ያበደ ዘላለሙን በየበሉ ሲኖር ኖሮ ይኖራል አሉ። በአራት ኪሎ ነው በአራት ኪሎ ነው የደገሙባችሁ። ምንድን ነው የምታደርጉት ያላችሁት? በአራት ኪሎ ነው የሆነ ነገር ያደረጓችሁ። ትናንትና በጣም ያዝናናኝ ምሳሌ ባይዘ የጥይት መከላከያ ነገር ናት። ትምጣብኝ እሷ የጥይት መከላከያ ነገር። አሁን ይሄ የጎንዮች ልፊያችሁን አቁሙ። ብትላፉም ባትላፉም ብታለቅሱም ባታለቅሱም ብታነቡም ባታነቡም ሊያደርገው የሚፈልገው ነገር ከማድረግ ወደ ኋላ እንደማይል ትናንት እናደረገ ግብጽ ላከች አልቻልክም ህዳሴን ጨርስ። ህዳሴን እንዳይጨርስ ነው ስትላላኪ ነው እኮ አሁን የሆነ ሰው እየላከ ነው። እሱንም ይጨርሳል። ዳር የምትቀረው አንተ። የኢትዮጵያ ህዝብ ያያል፣ ይመለከታል፣ ይፈትሻል። ይሄ የበሉትን ናሽናል እንትናችን ግን በጣም ያሳዘነኝ፣ እንዴት ህዳሴን ከስድስት ወር በኋላ ሪቫን ቆርጣለሁ እያለ ሌላ ጉዳይ አጀንዳ ይሆናል። አቤኮ ታሪክ ሰርቷል፣ አድምቆታል። ከዚህ በኋላ አቢ ማለት ቢወርድ ያዋጣዋል። ከስድስት ወር በኋላ ህዳሴን መርቆ ጥሎላችሁ ቢሄድ ያዋጡ ጨረሱ። የምታስቀሩበት ነገር የለም። ህዳሴን ከቁጭ በሉ ህዳሴን ከቁማር ህዳሴን ከከባድ ትግል መሃል መንጭ ቆርጦ እዚያ አድርሶታል። አልቅ የእናንተ ትግልስ አራት ኪሎ እንገባለን። ከዛስ አንድ እግር ጫካ አንድ እግር ፓርላማ። ትላንት አብይ እንዳሉ ሽማግሌ ማንበርከክ፣ መምህራንን መግደል። ማስነባት ልጆቻችን ወደ ትምህርት ቤት አትጥሩ ማለት ማንን የሚጎዳ ትግል እንደያዛችሁ አላውቅ። ማንን ያዋጣል ብላችሁ በዚህ ውስጥ እንደምትሄዱ ግን አላውቅ። ጠቅላይ ሚኒስትሩ እንዳሉ የድንቁርና ጌቶች፣ እኔ ሰሞኑን ነው ሳነሳላችሁ እንደነበሩ። አማራን ዛሬ ብቻ አይደለም ነገ ከነገ ወዲያ፣ ነገ ከነገ በስቲያ ጭምር ምን ማረግ ነው ያዛችሁ መሪ ማሳጣት፣ ድንቁርና ላይ የተመሰረተ ትግል ነው የያዛችሁት። ከእውቀት ተጣልታችኋል፣ ከማሰብ ተራርቃችኋል፣ ከስራ ተቋርፏችኋል። በጎፈንድሚ በሚገኝ ገንዘብ ጫካ ቁጭ ብሎ ሀገር ማተራመስ ነው ስራችሁ። ያ ሁሉም ሆኖ ግን አብይን አላስቆማችሁትም። ህዳሴም ከስድስት ወር በኋላ ሪባን እቆርጣለሁ ጥም ነው የሚቆርጠው። ይሄ ንግግር አብይ አሕመድ ይችላል። አልቻላችሁትም። የሚፈልገውን ነገር ከማድረግ አላስቀራችሁት መርገጥ ከሚፈልጋት ቦታ አልገደባችሁትም። በእርግጥ ይሄ የብልጽግና አሳስገሰስም ተባብሯችሁ አንዳንድ የብልጽግና አሳስገሰስም አግዟችሁ ወደኋላ እየተጎተተ የጭቃ ጉዞ አንድ ሲራመድ ሁለት ሁለት ሲራመድ አንድ እያረጋችሁ እያላጨቃችሁ አላንቀሳቀስ ብላችሁታል። እሱን አክሴፕት አደርጋለሁ። ግን የእናንተ ልፊያ ባኖር የምናሳካውን ሳስበው ይቆጨኛል። ብዙ ጊዜ እንዳልኳችሁ ገብርዬ ማረፎን ሲሰማ ቴዎድሮስ ምናለ በጸጌ የግብረ መድን ብር ገብርዬ ያለፈ ጥረታችንን ሳስታምመው ትዝ ሲለኝ ከሞከርነው ነገር ይልቅ ያለ ሞከርነው ነው ነው የሚቆጨኝ። አብይ ካሳካቸው በላይ እናንተ ባትኖሩበት የሚያሳካቸው ይቆጨኛል። በቡና ካጸናው፣ በስንዴ ካቆመው፣ በኢንዱስትሪ ካመጣው ሪፎርም በላይ ሕዳሴን ሪቫን ቆርጣለሁ ከማለቱ በላይ የእናንተ የሞኝ ትግል፣ የእናንተ የድንቁርና መንገድ፣ በእናንተ የንዘን ጭቦች ቴክኒክና ታክቲክ ባይኖርበት የሚያሳካውን ሳስበው ልቤን ይቆጨኛል። ግን ታሪክ ሰርቷል። ሸጠ የተባለውን ግድብ ደጋግመው ገዝቷል። ያላዩትን የሚያወሩትን ሰዎች ፕሮፓጋንዳ ገደል ከቶታል። በሴራ የካቡትን የውሸት ድር በስራ ገልጦታል። ይሄ ነው ኢትዮጵያዊነት፣ ይሄ ነው የኢትዮጵያ ልጅነት

ክቡር ጠቅላይ ሚኒስትራችን ለዶክተር ደሳለኝ ጫኔ እንቆጳማ አንድሆንች ጠቆም ቢያደርጓቸው አሪፍ ነበር፣ ግን ፊት አውራሪ መሻሻ በዚህ የሉም ብለዋቸዋል። በጣም ነው የሚገርመኝ። በዚሁ አጋጣሚ ዲማጎርጊስ ወይ ማንኩሳ ያቺ ዘሜ ቢጫ ለብሳ ዶክተር ደሳለኝ ጫኔ እሱንም አስታውሱታል። ዲማ ጎርጊስ ወይ ማንኩሳ ያቺ ዘሜ ቢጫ ለብሳ ማርጧ ፋኖ ገባ ጫካ፣ የብሔር ጦር ሊያቦካ ከእንግዲማ ቆባስጥዬ እንዳልሾመው ሀባብዬ ዘምዬ ናት ሽፍታ ሆዬ ፍቅር እስከ መቃብርን እንጫወትባት ብለን እና ተማሪ ማርበት ተው። ህዳሴ የሚሰራው የህዳሴ መቆም የልማት ምናምን መጽናት ለህዝቡ ነው። እና ህዝቡን ረፍቱ ሲጠቀምበት የአማራ ህዝብ ምስ ኢትዮጵያ ህዝብ ፎይታ ይጠቀም። አብይ እንደሆነ ታሪክ ከመስራት እየተገደበ አይደል? ዘምዬ ናት ሽፍታውዬ፣ ምንም አታመጣም። ዶክተር ለሳሌን ጫና ይመጣሉ ብሎ የሚጠብቃቸው አካላቶች እነሱ ናቸው። ይዘው አንድ እግር ፓርላማ አንድ እግር እንትን አድርጎ የሚጫወትላቸው ለነሱ እናውቃለን። ቡሌት ፕሩፋት እየተመከላከዩ ምናምና ይመቻት ፋኒ ጉዳይ ነች። እና ጉዳዩን በደንብ አድርጎ ለመረመረው ላየው፣ ላጠናው ሰው በጣም በርካታ እውነቶችን፣ በጣም በርካታ ጉዳዮችን ያዘለ ነው። ለእኔ ትልቅ ድል ነው። ይሄ ነው የዘመኑ ድል ይሄ ነው የዘመኑ አድዋ ይሄ ነው የዘመናችን መልክ ይሄ ነው የዘመናችን አቅ። ይህንን ነው የምንፈልገው። ይህንን ነው ሊያስጥሉ ነው የሚታገሉት እች ቀን እንዳትመጣ ነበር የታገሉት። እንግዲህ አሁን ብዙ ነገር ያደርጋሉ። ሰሞኑ በትክክል ስትራቴጂካል የምንመለከተው ብዙ ጥንቅጦች ይደግሳሉ፣ ከዚህም ከዚያም ያመጣሉ ምናምናን። ግን እንደዛም ቢሆን ማስቀረት የሚችሉት መገደብ የሚችሉት ማቆም የሚችሉት መንግስት ከዚህ እንደሌለ ጠንቅቀው ያውቁታል። ምክንያቱም በዚህ ሁሉም ውስጥ አድርጎ አሳይቷቸዋል። በዚህ ሁሉም ውስጥ አድርጎ አሳይቷቸዋል። በዚህም ሁሉም ውስጥ ፈጽሞ አሳይቷቸዋል። እና በየዓመቱ ደማቅ ታሪክ ጽፏል። ማድረግ የሚፈልገውን አድርጓል፣ ደሞም ያደርጋል ያሳካል። ይሆንለታል። ብልሚ ይሆንለታል። ሊያስቀረው የሚችል አንድም ፖለቲካዊ ኃይል ኢትዮጵያ ውስጥ የለም። ይሄንን ራሳቸውም ያውቃሉ። እንደው የኑሮ ጉዳዩ ሆኖባቸው ዝም ካሉ ስለማይበሉ ለእህል ለሆድ አስቦ ነው እንጂ ይላ ምንም ነገር ማድረግ እንደማይችሉ ጠንቅቀው ጠንቅቀው ጠንቅቀው የሚያውቁት ጉዳይ ነው እና ብያምር፣ ተሳክቶለታል። ኢትዮጵያም ደማቁን ታሪክ ጽፋለች፣ አሸንፋለች። ለእኛ ይሄ ታላቅ የምስራች ነው። አሁንም እንያያዝ። እየሰራ እያሸነፈ ያለውን እያየን እያወሩ የሚሸነፉትን ሰዎች ከደገፍን ትንሽ ጤነኝነታችን ስለሚያጠራጥር አሁንም ትንሽ ትንሽ ጉዳዩን በደንብ ማየት መመርመር ከኛ የሚጠበቅ ነውና የሚሰራልንንና የሚሰራብንን መለየት ይኖርብናል ነው የምለው። አሁንም ማውጋታችንን እንቀጥላለን። ወደፊትም እየተመለስን እንግዲህ ጉዳያችንን እንቀጥላለን። ዮሐንስ ኮርነር፣ ላይክ፣ ሼር፣ ሰብስክራይብ ይደረግ በደንብ በደንብ በደንብ ላይክ፣ ሼር፣ ሰብስክራይብ ይደረግ በደንብ ቁጥራችን በርከት እንዲል፣ በአጭር ጊዜ አሁንም እየተደረገ ያለበት መጠን በጣም አሪፍ ነው። እናንተ ኢትዮጵያውያን እያገዛችሁን አብራችሁን የቆማችሁ ስላላችሁም እጅግ አድርጌ አመሰግናችኋለሁ። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ላይክ ሼር ሰብስክራይብ ይደረግ። ቻው።